የኢትዮጵያ ሀገራዊ ምክክር ኮሚሽን የአማራ ክልል አጀንዳ ማሰባሰብ መድረክ መካሄድ ከጀመረ አራተኛ ቀኑ የያዘ ሲሆን በእነዚህ ቀናት የማህበረሰብ ወኪሎች ከተወከሉበት ማህበረሰብ ይዘዋቸው የመጡ ሀሳቦችን ማንሸራሸር ችሏል። ስንወያይ ሀገራዊ የሆነው ነው እንጂ ጎጣዊ የሆነ ነገር አላነሳንም። ሁሉም ያዋዝ የሚያነሳው ሀገራዊ የሆነው ወደ ኢትዮጵያ እንደ አንዲት እንድትመጣ በነጻነት የተወያየው ቋይተናል። ከገባንበት ጀምሮ እስካሁን ድረስ ሀሳባችን በነጻነት እየገለጽ ቋይተናል። በትክክል የሀገሪቷ ችግር፣ የሀገሪቷ ልዩነት፣ የሀገሪቷ የማንነት ጥያቄዎች ተወያይተናል። ከህብረተሰብ ተወካዮች የተነሱ ሀሳቦች የክልሉን ብሎም የሀገሪቱን የልብ ትርታ ያዳመጡ መሆናቸውም ተጠቅሷል። ሀሳቦቹም በተገቢው መንገድ መቅረብ የቻሉ ናቸው ተብሏል። ችግሮቹ ምንድን ናቸው በሚለውም ላይ ከጸጥታ ችግር ጋር ከሕገ መንግስት ጋር በፌደራልና በሪጂናል መንግስት መካከል ስላለው ግንኙነት ስለ ጊዜያዊ ችግሮች በተለይ ደግሞ በአማራ ክልል ስላሉት አውድ ተኮር የሆኑ ችግሮች እነዚያ መቅረፊያ መንገዶች እና ሲወያዩ ሲነጋግሩ ነበረ። እስካሁን እጅግ ሰላማዊ ቲፒካል ዳያሎግ ጸባይ ስናይ ነበረ። ይህ ነው እንግዲህ እውነት ኢትዮጵያን ከሌሎች ሁሉ ልዩ የሚያደርጋት። በዛሬው ዕለት ደግሞ በሀገራዊ የምክክር ሂደቱ የሚሳተፉ የማህበረሰብ ክፍል ወኪሎች ምርጫ የተካሄደ ሲሆን የክልሉን አጀንዳዎች ይዘው በምክክሩ የሚሳተፉ ናቸው ከተወከሉበት ማህበረሰብ ክፍል ያሰባሰቧቸውን አጀንዳዎች በተገቢው መንገድ ያቀርቡልናል ያሏቸውን ወኪሎች መምረጣቸውን የምክክሩ ተሳታፊዎች ገልጸዋል። ይወክሉናል ብያ ያስባለሁ እነዚህ ሰዎች ትክክለኛ ይቺ በህመም ላይ ያለችውን ክልል ያክሙልናል። እስከ ጥግ ድረስ ሂደው መልስ ያመጡልናል። ያለምንም ፍራት፣ ያለ ምንም ዛቻ ተናግረው ለውጥ ያመጣሉ። ያለምንም ፍራቻ መናገር የሚችሉትን ሰዎች እኛ የመረጥን፣ ያለ ምንም ሽሚያ። ለሰው ለምርጫ ብቻ አይደለም ምርጫ ሳይሆን መናገር ያለበት እንዲናገር ብቻ ነው። እኛ ትኩረታችን ያደረግ ነው እንጂ ምርጫ ብለን አይደለም። ሰው እንዲሄድ ብቻ አይደለም ግፊታች። እስካሁን የተካሄደው የማህበረሰብ ተወካዮች ውይይት አካታችና በክልሉ ያሉ ሁሉም አካላት ሀሳብ የተንሸራሸረበት መሆኑ ተጠቁሟል። ከሁሉም በላይ ግን አካታች ነበረ። አካታች በዚህ ቦታ መገኘት ያልቻሉ ወንድሞቻችን በጫካ የሚገኙ ወገኖቻችንም ሀሳብ ጭምር ያነሱበት ሁኔታ ነበረ። ያንን በግልጽ ያየንበት ነው። ባጭሩ ለኢትዮጵያ ተስፋ የሚሰጥ እጅግ የሚያረካ ነበር ባጭሩ። ስለዚህ በዚሁ ከቀጠልን ኢትዮጵያ ሰላሟ ይጸናል ብለን እናስባለን እናምናለን። ይህን እኛ የጠየቃውን ጥያቄ ሙሉውን እንደ ወረዳም፣ እንደ ሀገራዊው እኛ የተወያየን እንደ ኢትዮጵያ ያለውን ችግር ሁሉ አውጠናል። ይህን ችግር ሁሉ ከጠቅላይ እንትኖች ደርሶ ከተፈታ ለውጥ ይመጣ ብዬ ለውጥም ይመጣ ጥያቄ መልሱ ከተመለሰ የሁሉም ችግር የክልሉ ያለው ችግር የሁሉም ክልል ችግር ይመስለኛል ና ሁሉም ክልሎች ጥያቄ ተወጥቶ ፌዴራል ደርሶ መልሱ ከተመለሰልን ለውጥ ይመጣል እያስባለ በሀሳብ የማይፈታ ነገር የለም በሀሳብ የማይሰራ ነገር የለም ሁሉም ነገር በሀሳብ ተጀምሮ ነው ወደ ተግባር የሚገባ ስለዚህ በሀሳብ ከተረዳዳን ኢትዮጵያ እንኳን ለኛ ለብዙ ሀገር ልታስተዳደር የምትችል ሀገር ናት ባህላችንና እና ታሪካችን በጣም ብርቱና አኩሪ ታሪክ አለን። አገራችንም ሀብታም ናት፣ ሰላምን ያጣ ነው እንጂ። ስለዚህ ይህ በሀሳብ ለሀሳብ ተገናኝተን አንተ ትብስ፣ እኔ ንብስ፣ አንተ ትሻላለህ፣ ለዛም ማስቀደም ካለ አገርም ታድጋለች፣ የተሻለ ይሆናል። ይህም ተስፋችን እኛ እኛ ኦልሬዲ አልፈናል። ካሁን በኋላ ልጆቻችን ግን በዚህ ውስጥ እንዲያድጉ ጥሩ ቦታ ይዘው እንዲያድጉ ምኞታችን ነው። ከመጋቢት 27 2017 ጀምሮ እስከ ዛሬ ድረስ የማህበረሰብ ተወካዮች ምክክር መድረክ ሲካሄድ የቆየ ሲሆን ከነገ ጀምሮ ደግሞ የባለድርሻ አካላት የምክክር መድረክ ይካሄዳል።